እናቴ እንደዚህ ቀን ካልጨመርሽበት ወ አንቺ የተመታሽ ሲመጣ ጥሩኝ።

ራስህ ነው እንትን ያልከው ሚዲያው እኮ በአንዴ ብድግ ነው ያለ እግዚአብሔርን መይ ጋርድ ፈጣሪ ሆይ እንደው ምን ላድርጋችሁ ነው የት ልደብቃችሁ የእኔን እንቁዎች የምር ሳይዘው ነበር እኮ ሚዲያው የምሬን ትንሽ ሀይሚዬ ፎቶዋን እንትን ኢንስትግራም ላይ የለቀቀችው ፎቶ ነው እንጂ ትንሽ ሞቅ ያደረገው ትናንትና አይታችሁት ከሆነ በጣም ነበር የሚያስጠላው እኔ በጣም ይደብር ነበር ቆይ አንቺ ቲጂ እንጂ እኔ እቤት ፎው አላደረኩሽም እንደ

አስሮኛ የበዛው ለዛር እንዴት እጅ የመቀኛ የበዛባቸው ስለምን ይመስልሻል? ምቀኛ ማይበዛባቸው አያድጉማ የኔ ውድ ምን ሆነሽ ነው? የዛሬ ሶስት ዓመት የተከፈቱ አካውንቶችን ማየት ትችያለሽ። እነሱ እኮ እየቆሱ ነው። ሃይሚ አንድ ዓመት ከቀናት ነው። አንድ ዓመት ከቀናት አንድ ዓመት ከአንድ ወር የሞላት አይመስለኝም። አስበሽ ነው፣ ሰው በሁለት ዓመት እንኳን መቶ ሺህ አይሞላው ምን አስበሽ ነው? ሁለት ምቀኛ ከሌለ እድገት የለም። ከፍሎ ነው የሚሳድቧት ምን አገባን እኛ ፌማስ ነው ያደረጓት እስከ እስከ ደቡብ አፍሪካ እስከ አሜሪካ እስከ ማንም የማያቃት እያወቋት ነው የምር ስለዚህ ከፍሎ ይስደቧት እኛ ምን አገባል ሞራኑ ካላቸው እሷን ለመሳደብ እኛ ምን አገባል ብቻ እሷ ስቃልን ትምጣ ወፍራልን ብርቱ የተላጠ ብርቱካን መስላት ታየት እኛን እልኩ የምንጨናነቀው መግድዬ ማለት ነው እግዚአብሔርን ምንም ላይ አትቆጥርም። ምክንያቱም ጥቅም የለው ማለት ጉዳት የለውም። እሷ በሶሻል ሚዲያ መሰደቧ ሶ የስራ ሰው ናቸው። ስራ እየሰሩ ነው ያሉ። ሶሻል ሚዲያ ላይ ደግሞ ይሄን ነገር አምነውበት ነው እ በምክንያት ቢሆን ችግር የለውም። አዎ ይሄን ነገር አት ነው ትላለች። ያለ ምክንያት ስለሆነ ምንም ነገር ስሉ አይታያትም። ወይ ወይ ወይ አርቦሽ ኔ ለሳክር ባብናል ማለት

ትያቸው አትስሚያቸው። አብዬ ትርጉሙን አቋ ምስ እነ ደመቁ ትርጉሙን አንቺ ምን አለችኝ? እኔ አንድ ሳምንት ከዛ ጽፌ ለቀኩኝ አለች በውስጥ አታወቅም በአማርኛ ታያለሽ። ኖሪ ሸቃሽ ደግሞ እንጂ ሸቃሊት ነሽ ትለኝ። አዎ ቀልታ ትመስኝም አልኳት። ድብን ያልኳት ያራሳት የምሰራ ሸቃሊት ነኝ አልኳት። እንግሊዘኛ፣ ና ይሄ ማይገባኝ ቋንቋ እንዳትለቅ እመቤቴ እንግሊዝኛ ቀርቶ አማርኛ አታናብብ ማለት ነው። እሷ እንዴት ቋንቋ ነው ያ ሌላዬ አማርኛው እኮ ደግሞ ነው። ቤት በጣም ይናደዳሉ። እኔ በምለቀው ነገር በጣም ብዙ ሰዎች ይናድዳሉ አንዳንዴ እኮ የሚያናድድ ነገሮችን ታወሪያለሽ። ይመችሽ ነው የምልሽ። በጣም ደስ ነው የሚለኝ። ዛሬ ምንደቀቀች አቤ ምናልባቱ እኔ ካለው ነገሬ እመቤቴን ነው የምልሽ። ሁሉን ሰው እወዳለሁ፣ ለሰው ሪስፔክት አለኝ አከብራለሁ። ማንንም ሰው እንዲከፈው አልፈልግም ያውም በስደት ላይ ሆነ ማለት ነው። ከማንም ጋር መቀያየም አልፈልግም። ግን መስመርሽን ባውንደሪውን አልፎ የሚናገረኝ ሰው ደግሞ እ ትዕግስት ፍራቻ አይደለም

ለዛሬ ማዳም ነው የጻፈችልኝ፣ አልኳት። ኦኬ አረባ፣ እኔ ብርት፣ ሴትዮ ደግሞ የሌላ ሀገር ዜጋ ስለሆነች ያንን ቋንቋ ችለዋለሁ። የቋንቋ ባለቤት እግዚአብሔር ነው። ነው ስለምችለው ስለማዋራው፣ ስለምጽፈው ነው የምወስደው።

ኖ ኖ ኖ ገብተሽ ገስት ገብተሽ የዛን ቀን ሃይሚ በተዘገዘገችበት ቀን ነው አይደለ? ተስማምቶ ወዲያ ምናምን ነገር እኔ ደግሞ፣ አንቺ እኮ ብዙ ቦታ ትገኛለሽ። እንደውም ሌላ ቅድም ገስት ላይ የትም ሁሉም ጋር አትሄዱ ብለሽ ስላልሽኝ ነው ስላልሽኝ ነው፣ እንደዛ። አይ እኔ ደግሞ ምናልባት ሌላ ችግር ካለ ብዬ ነው ጨረቃ ስትናገር አንችም ከሱ ኋላ